አሰላሙ አሌይኩም ረህመቱላሁ በረካቱ ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ውድ ተመልካቾቼ እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ሰሞኑን ጣፍቻ አለው ያው አንዳንድ ባለ መመቻቸት ነው የጠፋሁት ማለት ነው። ውድ ቤተሰቦቼ እና ደህና ነኝ አልሐምዱሊላ አለው ዛሬ ይኸው መጥቻ አለው። እንግዲህ መግቢያ ላይ እያሳየኋችሁ ታሪክ አለ። እሱን ታሪክ አይቼ በጣም ነው ያዘንኩት። ውድ ቤተሰቦቼ፣ ከስደት መልስ ከስደት መልስ የሚገጥመን ፈተና በወንዱም በሴቱም እጅጉን እየቀጠለ ነው የሄደው። እውነት ለመናገር በማንጠረጥረው ጭራሽ በማይታሰበው መተኪያ የላትም ተብሎ በሚታሰበው የቤተሰብ አካል መከዳት ሲደርስ እጅጉን ያማል፣ እውነት ለመናገር ማለት ነው። በዚሁ ሳምንት አንዲት እህታችን የቡታጅራ ጅራ ልጅ ናት። ከረጅም አመት የስደት ቆይታ በኋላ ሀገሯ ስትገባ ስደት ላይ ሆና ያፈራችውን ቤትም ሆነ ንብረቷን ስትጠይቃቸው ወንድሟና ወላጅናቷ እዛው እንደምንም ሸቃቅለሽ ኑሪ በማለት ቅስሟ ሲሰብሩት ቅንጭላቷ በመነካቱ ጸበል ትገባለች። ጸበል ገብታ በዛው በጸበሎ አካባቢ ራሷን አጥፍታ ነው የተገኘችው። ለዚህ ሁሉ መንስኤ እናት መሆኗ እናት መሆኗ ነገሩን በጣም ያከብደዋል። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ አመታት ኖር የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችሁን ንብረት በሙሉ ያሰራችሁንም ቤት ሳይቀር ወንድሟና እናቷ አውደመውና አባክነሽ ስጠብቋ ታገኘች። ንብረቷና ገንዘቧን በተመለከተ ስጠይቃቸው እንደ እንደለመድሹ ሸቃቅለሽ ቢ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ እየተጣቀቁ ትዕግስት ለመዳን ባስኬት ውስጥ ሆነው እንደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ አመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትናንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አስራ ተገኝታለች። ከቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። በጣም በጣም በጣም አሳዛኝ ዜና ነው። እግዚአብሔር በሚያውቀው እዛው ሸቃቅልሽ ቢ የሚል መልስ ነው የተሰጣት ከቤተሰቦቿ ማለት ነው። በጣም ይዘገነናል። ቀይስ ከእናት በላይ እንግዲህ እዚህ ምድር ላይ መተኪያ የሌላት እናት ናት። ከእናት በላይ ሌላ ማን አለ? እና ነገሩ በጣም ከባድ ነው ጋይስ፣ እኛ በስደተኞች ላይ ወላጆች ራሱ በእኛ ላይ ቀንበሩን የሚጭኑት የሚጨክኑት ለምን እንደሆነ ሳስብ በጣም ይጨንቀኛል፣ ወላሂ ነው የምላችሁ። እንግዲህ ይህ ወንድማችንም መግቢያ ላይ እያሳየዋችሁ ወንድማችን በ11 ዓመት ስደት ቆይታ በኋላ ስደት ላይ ሪያድ መዲና፣ በጣም ሰራተኛ እንደነበረ ነው የሚናገረው። ከ11 ዓመት የስደት ቆይታ በኋላ ወደ ሀገሩ ሲገባ ቤት ተገዝቷል፣ መኪና ተገዝቷል ያሉት ቤተሰቦቹ ሲገባ አንድም ነገር አላገኘም። በዛ የተነሳ ጎዳና ላይ ወጥቶ ከጥቅም ውጭ ሆኖ እንደምትመለከቱት የጎዳና ተዳዳሪ ሆኗል ማለት ነው። ገንዘብ እየላኩ ነው፣ ቤትም ተገዛብኝ፣ መኪናም ተገዝቷል። ናዚህ ስመታ ግን ምንም ነገር ያው ዘመዶቼ ናቸው፣ በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ። እና ዘህ ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ እሱ ከፍቼ ነበረ። ወንድም ጋር አልተስማማሁም። ጎዳና ነው ያለው። ምን እንደምልህ ራሱ ግራ ነው የሚገበኝ። በህይወት ዘበን ብዙ ነገር ነው ይገጥመኛል። እስካሁን ድረስ በልፋት ነው። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸ የሁሉ ነገር ስመጣ። እዚህ በቃ ምንም ነገር የለም። ዝም ብዬ ታላቅ

ግን በተሰብ በሙሉ ከስምንት እስከ አስር የተማረ ነው በሙሉ እኔ ህይወቴም በሙሉ ስራ ላይ ነው ያሳለፍኩት። ብስጭት ነው የተወሰነ ገንዘብ አለች ነበር። በቃ ገንዘቡን እራሱ በቃ አጠፋውት እሱን እየተበሳጨቼ ማለት ነው። ጓደኞቼ ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዚህ። ይህን ያህል አመት እንኳ ተጨፍጭፍ ያለ ምንም ነገር የለም። አሁን ነው በቃ ሰውነቴ እራሱ በቃ የቀነሰው ዘመድ ተስፋ አስቆርቷል። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉኝ በቃ እዚህ ማ ከሆነ ምናምን ብዬ መጣሁ። በቃ በዝች እንኳን አለ የሆነ ነገር እንትን እኔም በቃ ተስፋዬ በቃ እዚህ አለ ካለልኝ በቃ ጠንክሬ ሰርቼ ዘመዶቼ ራሱ ገንዘብ አግኝቼ እነሱ ላይ እንደራሱ የምፈልገው ገንዘብ አግኝቼ ነው እንጂ እኔ ዝም ብዬ። አሁን ልጅም አለ በጣም ብዜት ታስለቅሰኝ። ምንም ነገር አላደረኩላትም፣ ለልጅ ራሱ ምንም ነገር አላደረኩላትም። ዝም ብዬ አለሁኝ። ምንም ማቀፍ ታሪክ የለኝም እስካሁን ድረስ። በጣም ነው የተሰማኝ። ጋይስ ምን እንደምለው ራሱ ነው ግራ የገባብኝ። እውነት ለመናገር ወላሂ በጣም ነው የሚያሳዝነው። የገዛ እናታችሁ ለእንደዚህ አይነት ነገር መዳረጋችሁ የገዛ ቤተሰብ እህት ወንድሞቻችሁ፣ እናታችሁ ስትሆን ምን ያክል እንደሚከብድ ለመግለጽ አያዳግትም እውነት ለመናገር ማለት ነው ጋይስ። ከእናት በላይ ማንም ሰው ሊታመን አይችልም። በቃ ልዩ ፍጥረት ናት ተብሎ የሚባለው እናት ናት። ከእናት ውጭ ማንም የለም። እናት ደግሞ ለልጇ መሞት ምክንያት ከሆነች በዚህ ልክ ጨክና፣ ማን ይታመናል? እንዳዳመጣችሁት ነው ታሪኩ። አስራ አንድ ዓመት በሳውዲ አረቢያ ሪያድ እንዲሁም ደግሞ መዲና ሲሰራ ቆይቶ ከአስራ አንድ አመት በኋላ አስራ አንድ አመት ሲሰራ ገንዘቡን ወደ አገር ቤት እየላከ ቤትም ተገዝቷል መኪናም ተገዝቷል፣ ተብሎ ሀገሩ ሲገባ የጠበቀው የተባለው ነገር ሁሉ የለም። ስደት በቃኝ፣ ሀገሬ ላይ ይኖራለሁ፣ እንደ ጓደኞቼ ያግብቼ ይወልዳለሁ ብሎ በሀገሩ ላይ ለመኖር ሲገባ የተባለው ነገር እንዳልተባለ ሲሆን እጅግ በጣም ያሳዝናል። ወላሂ ነው የምላችሁ እኔ ግርም የሚለኝ የሚያሳዝነኝ ነገር የገዛ ወላጆቻችን ለምንድን ነው በስደት ባለን ልጆች ላይ የሚጨክኑት? ቀንበሩን ለምንድን ነው በስደት ስደት ላይ ባሉ ልጆቻቸው ላይ የሚጭኑት? ይሄ ነገር በጣም ነው ጥያቄ የሚሆንብኝ። ጋይስ ለራሳችን ማወቅ አለብን። ለራሳችሁ እወቁ፣ ለራሳችሁ እወቁ። ጋይስ ይች የቡታጅራ ልጅ የተባለችውም እንደምንም ሸቃቅለሽ ኑሪ ብለው እንደ ቀላል ብዙ አመት ለፍታ የሰው ፊት ገርፏ ታጠራቅማ ሀገሬ ላይ እኖራለሁ ንብረት አለኝ ብላ ስትገባ ከእናቷ ከወንድሟ እንደዚህ አይነት ምላሽ ስታገኝ እራሷን አጠፋች። ታዲያ ከዚህ በላይ ምንም የሚያሳዝን ነገር አለ? ለማውራት የሚያስጠላ እናት ሲባል ለማውራት የሚያስጠላ እና ውድ ቤተሰቦቼ፣ በስደት ያላችሁ እህት ወንድሞቼ፣ የምናየው ታሪክ በየጊዜው የምንሰማው ነገር በጣም ቅስም የሚሰብር ነው። ከአሁን በፊትም ጂ ፕላስ ቱ ቤት ሰርታ 17 አመት ቆይታ ሀገሯ ስትገባ በእናቷ እንደዚሁ በእህቶች በወንድሞቿ ተባራ እንደዚሁ ታሪኳን ቀንጨብ እየተደረገ ቲክቶክ ላይ አይቻለሁ። እና በተደጋጋሚ እያየ ነው ይሄን ነገር፣ ወላሂ ትልቅ የማንቂያ ደወል ነው ብዬ ነው ማስበው። ራሳችንን ማስቀደም እንዳለብን ትልቅ ትምህርት የሚሆን በሌሎች እህት ወንድሞቻችን ላይ የምናየው ታሪክ በእኛ ላይ ላለመድረሱ ምንም ዋስትና የለንም። አላህ ይጠብቀን። በጅምላ እናት ቤተሰብ እንደዚህ በጅምላ አይታመንም እያልኩ አይደለም። ከቤተሰብ የሚታመን አለ፣ ታማኝ አለ። ወላሂ እንደዚህ ጭካኔውን ግን የተሟሉ ቤተሰቦች በቃ በጣም ነው የሚያሳዝነው እኔ በጣም ነው ልቤ የተሰበረው ጋይስ ይህንን ነው ዛሬ ልላችሁ የመጣውት በቃ ራሳችሁን ጠብቁ ለራሳችሁ እወቁ ማለት እወዳለሁ ፋሚሊዎቼ አላህ ኸይሩን ነገር ይምረጥልን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሆኑልኝ እወዳችኋለሁ